ቆረጠ ወንድ ላይ ከቆረጠ፣ ምንም የሚመልሰው ነገር የለውም። ኬራ ሁሉን ነገር ችሎ ችሎ ያን በዛብህ የሚባል ሰውዬ መንገዱን እየተከታተለ አስጨንቆት አስጨንቆት፣ በስተ መጨረሻ ኬራ እየሮጠ መጣና በቦስክ ቅንጭላቱን ብሎ እንደ አይተናል። ደፍ ባይደርስ ኖሮ ደብድቦ ይህንን ሰውዬ ይህን ጉረኛ እና ይህን አስመሳይ ሰውዬ ደብድቦ ያሰጠው ነበር ማለት ነው። ወንድነት በወሬ ብቻ አይደለም በተግባር ማሳየት ነው ብሎትም ነበር ከዚህ በፊት ግን እሱ በዛብህ የሚባለው ሰውዬ በጣም ኪራን ንቆ ነበር የሚያየው የናቆት ያደርጋል ራቆት ይላል ያገሬ ሰው እንደዚህ ዱላውን ለጥጦ ሲሄድ ኪራና ጽናትን ከመንገድ ኪራ እግሯን ወድቃ ሲያሻ ሲደርስ እናንተ ባልጎች እያለ ለሰፈሮ ለአካባቢው ተናግሮ መሳለቂያ አድርጓቸው ነበር። ኪራም እየሮጠ መጣና የበዛብህን ቅንጭላት በቦስክ ብሎ አንገቱን እንዲያስደፋው ከዛም ዴቭ ደርሶ እንዲገላገላቸው አይተናል። ብዙ ጊዜ ኪራ በዛብህን አስጠንቅቆት ነበር። ከኔ ራቅ፣ እኔ አልለቅህም፣ ወየውልህን ከዚህ በኋላ ከጽናትም ሆነ ከኔ መራቅ አለብህ። ወንድነት በአፍ አይደለም፣ በተግባር እንጂ ብሎት ነበር። ነገር ግን አልሰማም ብሎ አልበገርም ብሎ የፈለገውን እየተፋ ነበር። ግን ኪራ ደግሞ ምንም አልፈራህም ብሎ የልብ የልብ ተሰምቶታል። እዚህ ጋ ደግሞ ሊናና ይህ ዱርዬ ሌባ የሆነ ሰውዬ ከኪራ ቤት ገብቶ የኪራን የገጫትን ልጅ የገጫቸውን ልጅ ቀለበት ሲያወልቅ ሊና እጅ ከፍንጭ ያዘችው። እባክህን የኪያን ሀበል መልስላት፣ የእናቷ ማስታወሻ ነው፣ እናቷም ሞታለች። ስለዚህ የኪያን ሀበል እንዴት ትመልስላት እየጠየቅኩ ነው ትለዋለች። እንደውም እህት ናት ትለዋለች። እህቴ ከሆነች እንኳን በአናቷ ተተከል። ከዚህ በኋላ በስራዬ ከገባሽ ጉሮሮሽን አንቄ ነው ምግልሽ እያለ ሊናን ያስፈራራታል። እንደሚያስፈራራትም ማን ቢመጣ ጥሩ ነው? ሰኒ ትመጣና ለምንድን ነው ጉሮሮዋን የምታንቃት? አንተ ሌባ፣ ምንድን ነው ማን ነህ አንተ? እያለች ተጠይቀው ጀመረች። አዎ ሰኒዬ፣ ከሩሄ ነው የደረስሽልኝ ትላለች። እሷም፣ ሰኒ በጣም ግራ ገብቷታል። ይህ ሰውዬ ዘመድዋ ነው ወለማን ነው እያለች በጣም ግራ ተጋብታለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንደምን አላችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉ በአክብሮት ጠይቃችኋለሁ። ይህ ቻናል ሁላችሁም ከጎን የሆናችሁ ሰብስክራይብ ላይክ ሸር ለምታደርጉኝ ውድ ተከታታዮቼ ከልብ ከልብ አመሰግናለሁኝ። አሁንም ደግሞ ከጎን የሆናችሁ እንዲታበረታቱኝ በአክብሮት ጠይቃለሁ። እንግዲህ እንደምትመለከቷት ሊና በጣም ግራ ተጋብታለች። እዚህ ጋር ኪራ በጣም ተበሳጭቷል። ኪራ ይለዋል፣ ዴቭ አቤት ይለዋል ከጽናት ጋር ሁናችሁ ያያችሁ ሰው ነበር እንዴ? ዴቫ አንተም ሰማህ አለው። አዎ እኔና ጽናት እኮ ምንም ያደረግነው ነገር የለም። ምግሯ ወለ ምግሯ ጥያሸውላት ነበር። ምንም እንዳልተፈጠረ የኪራ እኔ ያውቃለሁ፣ ግን ህዝቡ ያያችሁ ሰው ነበር እንዴ ሲለው፣ አዎ ይለዋል። ማን ነበር? በዛብህ ነበር እንዲህ። ስለዚህ እሱ ነው ማለት ሂዶ ያወራው ይለዋል። አለቀውም እጅግ ጉሮሮውን ማንቀብሎ ኪራ ሂዶ ጉሮሮውን በቦክስ ቅንጭላቱን ብሎ አንገቱን አስደፋው ማለት ነው። ውድና የተከበራችሁ ቤተሰቦቻችን ለሁላችሁም ጀግና ባል ይስጣችሁ ማለት ነው። ፈሪ ባል ለራሱ አንገቱን ደፍቶ አንገት ያስደፋል ማለት ነው። ግን ጀግና ባል ሲኖራችሁ አንገታችሁ ቀጥ አርጋችሁ ማውራት ትችላላችሁ ማለት ነው። ኪራ በጣም ጀግና ነው። እንዲሁም በአካባቢው ሰው ለ ጽናት ኩራት ይወራላታል ማለት ነው። በጣም ምርጥ ባል ነው ማለት ነው። ስለ አኮራት ደግሞ እጅግ ከልብ እናመሰግናለን። ውድና የተከበራችሁ ቤተሰቦቻችን፣ ሴት ልጅ ደግሞ ባሏ ጀግና ሲሆንላት ትኮራለች ማለት ነው። ምክንያቱም ፈሪ ባል ከሆነ ግን በሄደችበት እሷም ትደፈራለች፣ ልጆቿም ይደፈራሉ፣ አንገቷንም ደፍታ ትሄዳለች። ጀግና ባል ካላት ግን ምንም አትፈራም ማለት ነው። እና የልብ ኩራት ይሰማታል። ተመልካቾቻችን አሁንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉም በአክብሮት እንጠይቃለን። ዴፍ እንግዲህ ለጽናት የሚቆረቆር በጣም የሚወዳት ምርጥ ወንድሟ ነው። በመሆኑም ደግሞ የእሷን ጥቃትና የእሷን ክፋት የማይወድ በጣም የሚወዳት ጓደኛዋ አብሮ አደጓ ነው የእሷስም በምንም ተአምር እንዲነካበት አይፈልግም። ዴቭ እኔና ጽናት እኮ ምንም አላደረግንም ይለዋል። አውቃለሁ ኪራ፣ ነገር ግን ደግሞ ሰው ይህን አለን ብለህ ለሰው አትጨነቅ። ስለዚህ ዝም በላቸው፣ ጽናቴን እኔ በድንባር ይቅያቃታለሁ ይለዋል። በቃ ያያችሁን ሰው ብቻ እንድንግረኝ ይፈልጋለሁ በዛብህ ነው። ከዛም ተያይዘው ሂደው ቅንጭላቱን ብሎ ግንባሩን ብሎ ጽናቴን አስክብሯት ማለት ነው። ሁላችሁም እዚህ ጋር ተግሶ ቁጭ ብሏል። የተገዘበት ምክንያት ምንድን ነው? ጽናትን ስሟን አሰበርኩኝ እያለ እንደዚህ እያለ ተቀምጦ ነበር። ነገር ግን አሁን ሰውየውን ግንባሩን ስላለው ስለ ኪራ ጀግንነት ሊወራለት ነው። እዚህ ጋር ይህን ይህን ቡጦ እንቡጢጦ እሷን ንቡጥ እያለ ይጣራል። ይህን ቡጢጦ እሷ እንደፈለገች ዘና ልትል የእሱን ሱቅ ጠባቂ አድርጋው ትሄዳለች። ያለ ደሞዝ አይናቲ ናቲ፣ በሄርክበት አንተ ቁም ነገር የምትሰራው መቼ ነው? ውድና የተከበራችሁ ቤተሰቦቼ ሁላችሁም ሰብስክራይብ አድርጉ። እዚህ ጋር እንግዲህ እንደምትወደው ተመልከቱ። ግንባሯን ፈጠጥ አይኗን ፈጠጥ ከንፈሯን ለጠጥ አድርጋ ማለት ነው። ከዛ በጣም ተቀይ ሚያለው አኩርፊ ያለው እስካሁን ቆይተህ ትለዋለች ማለት ነው። እሱም ደግሞ የወደደችው መስሎት እንቡጥጥዬ ቅዱስ እኮ አቆይቶኝ ነው እንቡጥጥዬ ይላል። እንቡጥጦ ሳንተ እዚ ጋ የናሆሚ አባት በደስታፍ እንድግድቅ ብሏል። የምር መስሎት አይመሩ ምን ጊዜም እኮ እንደ አንቺ እንደው እድል የለሽም ጥላትና ወዳጅሽን እንኳ ለይተሽ አታቂ ልጅ ነሽ። ከውስጣን ብለሽ ደግሞ ራስሽን ካላስከበርሽ አሁንም የሚከተልሽን አታቂም። የናሆሚ እናት የናሆሚ አባት ደውሎ የት ነሽ ሲላት ጋሻ ያለው የት ነሽ ሲላት ከመርዬ ቤት ቡን እየጠጣሁ ነው ስትለው በጣም በደስታ ተፈደነቅ ነቀ ወይ ጉድ ወይ ጋሻ ያለው ካንተ የተሴረልህን ነገር አታቅም። እዚ ጋ የት ዲያ ነው እያለ ተፍኪር ውስጥ ነበር። ነገር ግን ስትነግረው በጣም ምን ድንጎር ነው እያለ እየፈራም ነበረ። የተወደዳችሁ የተከበራችሁ ተመልካቾቻችን ለዚህ ቻናል ለአዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ በመልካም አክብሮት እንጠይቃለን። እዚ ጋር እንደምንመለከተው እንግዲህ መሩን ቤቷ መጥተ ቆርቁረው፣ ይህ ሀሳብ የሌባዋና የስስቷዋ የጽዮን ስራ ነው። ከቤቷ ሂደው እንዴት ነሽ ልጄ፣ ላስቀየምኩሽ ነገር ይቅርታ አድርጊልኝ። ከዚህ በኋላ ላላስቀይምሽ፣ ከጎኒ ሄድም ከጎንሽ ልቆም ከፊትሽ መጥቼ ቅርታ እንድትቀበኝ ትላታለች። ላታለች መሮም የምርሽ ከሆነ ማሚ ደስ ብሎኛል፣ ነገር ግን እኔ ቅርታ ያስፈልገውም ትላታለች። ከዛም እሷም የምር መስሏ በጣም ደስ ብሎ ቡና ላፍላ ብላ ኩሽና ትገባለች። እዚ ጋ በጣም ተፍኪር ውስጥ ነበረች። ነገር ግን የናሆሜ እናት ከአንዲት እናት የማይጠበቅ ስራ በመስራቷ በጣም እጅጉን ያሳፍራል። እዚህ ጋ ቤት እየቆረቆረች አለ ብላ ሊና ሊና እያለች ሰኒ ከደጃፍ ቁማለች። ሊና ግን እናቴን እየተከታተለች ነበር። ይህ ሌባውና ጭበርባሪው ሰውዬም በሩ ተዘግቶበት ውጭ ላይ ቁሞ ነበረ። ከዛ ሊና መጣች፣ የት ዴሽ ነው ትላታለች። እናንተ እኔ የኔ መኖር የኔ ያለመኖር አያሳስባችሁም፣ ምን ሁና ነው ብላችሁ ስሜቱ እንኳን አይገባችሁም ብላ ቤቱን ትከፍታለች። እዚህ ጋ ተመልከቷት፣ እንግዲህ እንዲው ናቲም ሰው ሁኑ። እኔ ጋ ወሬ እየደበቀ እኔም ማጣጣል ጀመረ፣ እያለች በናቲም ትናደዳለች። እዚህ ጋ የት አባ ሽ ሄደች ነው እያለ ምርጥቂ እያለ ሰኒ ሲላት፣ ምን አባ ነው የምትለው ትለዋለች። አይ ስምሽን ስለማላውቀው ለምዶብኝ ነው ይላታም ማለት ነው። እዚህ ጋ እንግዲህ እንደምትመለከቱት የጽዮን ሴራ ተጸነሰሰ ምንድን ብላ ነው ህጅን ና ይቅርታን ጠይቃትና፣ እና እናስመስል እሷ ከነሱ ፊት ጥሩ የመሰለች አይደል የምታስመስለው፣ እኛም ደግሞ ይህንን ነገር ማስመሰል አለብን። ስለዚህ ለእንዴና ለመጨረሻ ጊዜ ከቤቱ እንኳ አይደለም ከልቡ ከቤት መንጥቀን ጥላታን፣ ትላታለች። የናሆም እናትም በጽዮን ሀሳብ ትስማማለች። ከሰው ቤት መተው የሚባል ተረት አለ። እሷም ደግሞ ባለ ምክር ሁና መሩን እንድትባረር በማድረጓ እጅጉን ያሳፍራል። ከአንዲት ወጣት የማይጠበቅ በኮንፊደንስ ባለሽ ማንነት ሄደሽ የራስሽ የሆነን ነገር መፈለግ እያለብሽ ከማይወድሽና ከማይፈልግሽ ወንድ ጋር ተለጥፈሽ የሚወዳትን ሚስቱም በማጣላትሽ ወይም እንዲለያዩ በማድረግሽ እጅጉን ዝቅተኛ መሆንሽን ነው እንጂ የሚያሳየው። ላንቺ እሱ ምንም አይነት ቦታ እንደሌለው ማወቅ አለብሽ። ሲሆን ውድና የተከበራችሁ ተመልካቾቼ ሰብስክራይብ ያላረጋችሁኝ አሁኑኑ እየገባችሁ ቻናል ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እዚህ ጋር እንግዲህ ኪራን የገጨችውን እና ቅዱስ እያወሩ ይገኛሉ። የት ነው ጠፍታህን ትለዋለች። አዎ ጠፍቻለሁ፣ የለሁም ነገር ግን ኪራጋ ገጠር ሂጄ ነበረ፣ ገና እየተመለስኩ ነው ይላት። እንዲህ ገጠር አምሮብህ የለም እንዴ ትለዋለች። አሁን ሁሉም ሰው ይለኛል አላት። ከዛ ለማንኛውም ኪራን ልሰናበተው ነበረ፣ ወደ ገጠር ስራ ስላለችኝ ልሄድ ነው ትለዋለች። ይች ልጅና ኪራ ይፋቀራሉ? ይች ልጅና ቅዱሴ ይፋቀራሉ? አይፋቀሩም የሚለው ወደፊት አብረን የምናየው ይሆናል። ተመልካቾቻችን፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ፕሊዝ፣ ፕሊዝ፣ ፕሊዝ፣ ፕሊዝ። እዚህ ጋ ዴቭና ጽናት ሰቅሰቅ ላይ ያለቀሰች ይደርሳል። ታዲያ ምን ሆነሽ ነው ይላል። አንተም ሰማህ ሰምታለች ማለት ነው ይላል። አዎ ሰምቻለሁ ዴቭ ትለዋለች እንዲሁም እንዴት ነው? ምን ሆኒ ብለው ነው ስሜን የሚያበላሽው? ዴፍ ትለዋለ ሲል ታቂያቸው የለ እንዲህ ሰፈሩን ሰው በቃ ታያቸው። አንቺን እንደማታደርጊ እኔ በጣም አቃለሁ ይላታል። የሚወዳችሁ ሰው ሲኖር ለእናንተ ከልቡ እንደዚህ ብሎ ይረዳችኋል። ነገር ግን ደግሞ ጥላትና አልኩባ የበዛበት ቦታ አስቸጋሪ ነው። ቤተሰቦቻችን ሁላችሁም ሰብስክራይብ ላይክሽር ሸር ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ሰላም ፍቅር አንድነት ለኢትዮጵያ ያደርግልን እያልኩ አብሬያችሁ የምቆይ ይሆናል። እንግዲህ ተመልካቾቻችን እዚህ ጋር ጽናት እንደምትመለከቱ ሰቅሰቅ ብላ እያለቀሰች ነው። የምታለቅስበት ምክንያት ምንድን ነው ወደሚለው ስንመለስ ስሟን አጠቆሩ፣ ስሟን አበላሹ። የአካባቢው ሰው እንዲጠላትና በአካባቢው ሰው ስማቸው እንዲቆሽሽ በማድረጉ ያን ቆሻሻ በዛብህ የሚባል ሰውዬ በጣም ያለ እድሜው የሚንቀሳቀስ ባለጌ የሆነ ሰውዬ ነው ማለት ነው። ሁላችሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እዚህ ጋር ሌናን እየገፈጠረ እያምዘገዘገ አውጥቶ ከአጠገቡ እንድትርቅ አደረጋት ማለት ነው። እሷ ደግሞ ይመስለኛን ተወደዋለች መሰለኝ። ነገር ግን እሱ ምን እንዳላት ተመልክቶ። ስፈልግ ገደል ግቢ፣ ከዚህ በኋላ ላይሽም ሆነ ልታገኝም አልፈልግም ሊና፣ ሂጂ ሌላ ነገር እንዳይከተልሽ ብሎ ገፍትሮ ያባራታል ማለት ነው። ምሩ ከሰኒ ቤ መጣች፣ ምን ልታረግ መጣች የሚለውን ሁሉንም ነገር ነገረቻት። ቅዱስና ጋሻ ያሌው እንደተገናኙ ነገረቻት። ተገናኝተው ምን ተፈጠረ የሚለውን ስታወራት እሷን ብትሆን እንዲ ሰኒዬ፣ መሩዬ፣ ሳላቅም ቢሆን ለአንቺ ጠቀምኩ ብዬ ነገሮችን በማበላሸቴ በጣም ይቅርታ ትላታለ። እንዴ ሰኒች፣ ለእኔ ብለሽ እኮ ነው እንጂ ለማን ብለሽ ነው? ስለዚህ አንቺ ደግሞ ይሆናል ያልሽ ትክክለኛውን ነገር ነው እንጂ ያደረግሽው የተሳሳተ ነገር አይደለም ትላለች። እዚህ ጋር የጽናት አባት ቁጭ ብለው እያወሩ ያለ ይመጣል። እንደው ልጄ ዛሬ ምን ነበር ያደረጋችሁት? ይላቸዋል። አረጋሺ፣ እኛ ምንም አላደረግንም ይሉታል። እውነታችሁን ነው ልጆቼ? አዎ እንዲሁ ሰው በዚህ አካባቢ እኮ ስለ እናንተ እያወሩ በጣም ከፍቶኝ ነው የገባሁት፣ ይላቸዋል። አባ ምን አወሩ ትለዋል የጽናትም። እረ እንደው ምንም አይወራ አለ። እንደው አንገቴ እንደፍቻ መጣ ይላሉ የጽናት አባት። እንዴ ጋሼ፣ እኛ እኮ ምንም አላደረግንም። እግሯን እኮ ለም ብሏ ስንሄድ እግሯን አሸውላት እንጂ ምንም የተፈጠረ ነገር የለም ጋሼ ረንደው ተወኝ እንደው ምናምን ይላል። እዚህ ጋር አውርተው ጨረሰው። አለምዬ በቃ ይህንን ነገር ልንጠቀምበት ይገባናን ትላታለች። እሷም እሺ ትላለች። አለምዬ ከባሏ ስለመጣላ ደስ ብሏን ነበር። ነገር ግን ልትታረምና ስነ ስርዓት ልትይዝ ይገባት፣ አሁንም የጥፋት ሴራ በመጠንሰሷ በጣም እጅጉን ያሳፍራል። ውድና የተከበራችሁ ተመልካቾቻችን፣ ሰላም፣ ፍቅር አንድነት መተሳሰብ መተዛዘንን ያምጣለን፣ እያልኩኝ አብሬያችሁ ቆያለሁ። እንዲሁ እያሌው መጣህልኝ፣ እንደ አንተ እኮ በኔ አትቆርጥ ሙድ እያለች ትስመዋለች ማለት ነው። እዚህ ጋር ተዘያየሩ፣ ተቃቀፉ። በእኔ እንደመት ቆርጥ አቃለሁ ትለዋለች ማለት ነው። እምቡጢጢቶ እያለ ተመልከቱ። ይች ደግሞ ናቲ መጠቀሚያ አደረገችው። አይናቲ እንዲ ቢያንስ ደመወዝ እንኳ ቢታሰብልህ ምናለ ሊና ትመጣና ይች ማናት ስትለው ታውቃታለህ እንዲህ አዎ ኢዳንግራ ይጋባዋል ያውቀኛን ምን እያልሽ ነው የሶስት ልጆች እናት ነኝ ስለዚህ የዳይፐር መግዣንጣ ስትል ግራ ጋባቻቸው ከዛም አንተ ልጅ አለህ እንዲ እንዲ ሊና ምን ልታደርጊ ነው የመጣሽው እኔ እኮ የተፈጥሮ ሽታዎችን እንዳሽትትበት እባክሽን ሂጅልኝ ይላታል እሷም አልሄድም ብላ እንደምትጋተረው ትመጣለች ሁላችሁም ሰብስክራይብ አርጉ። የምወዳችሁ የምኮራባችሁ ኢትዮጵያውያን ሰብስክራይብ፣ ላይክ፣ ሽር እያደረጋችሁ እንዲታበረታቱ በአክብሮት ጠይቃለሁ። ቅዱሴ እንግዲህ እንደምትመለከቱ ምን እየሰራ ነው? መሮን አገኛት መሮንም አግኝተዋት መሩም ሁሉን ነገር ትነግረዋለች። እሷ እንዲያጠፋችና እሷ አለምዬን ሁሉን ነገር እንዲያርጋ ብላ ለጋሽ እንደነገረችው ተናገረች። እኔ ሁሉንም ነገር አውቃለሁ። ሰኒናታንጃ ደለሽም የተናገርሽው ስለዚህ ምንም ችግር የለም፣ ነገሮች ሁሉ ይስተካከላሉ። የላታን ቅዱሴ ማለት ነው። መሩ ባክሽ ራስሽን ኮስጠና ደርገሽ አስከብሪ። በፊትም ቢሆን አንግድሽን ስትደፊ ነው የሰው መጫወቻ የሆንሹ ማለት ነው። እዚህ ጋር እንግዲህ ተመልካቾቻችን ጨዋታው የሚቀጥለው እዚህ ጋር ነው። ጽናትና ኪራ እግሯን ወድቋስ ሲያሽላት ይሄ ሰውዬ ነው። በዛብህ የሚባለው ሰውዬ ማለት ነው፣ ይህን የጽናትን ስም ሲያቆሽሽ የነበረው እዚህ ጋር መተዋለሁ ብሎ እባክን እያለች እየግፋፋች ጽናት ወደ ቤት ተወስደዋለች። ከዚያም በመሆኑ ይህ ሰውዬ በጣም ከነሱ የማይወጣ በጣም ባለጌና ጭበርባሪ ሰውዬ ነው። የተወደዳችሁ ቤተሰቦችን ለዚህ ቻናል አዲስ የሆናችሁ አሁንም ሰብስክራይብ ላይክ ሸር እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። በሰላም በፍቅር እንድጠብቁኝ በአክብሮት ጠይቃለሁ። እንግዲህ ዋናው ፖይንቱ እዚህ ላይ ነው። ጨዋታ እግሯን እያሸላት ነበር። ነገር ግን ሰውየው በሌላ ነገር አታቁሩ በጣም ስሟን እንዲያቋሸሸው ግልጽ ነው ማለት ነው። ወዳችኋለሁ፣ አከብራችኋለሁ ሰላማችሁ፣ በዚህ ተትረፍ ይበልልኝ። በቀጣይ ቪዲዮስ እስከምንገናኝ በሰላም ያገናኘን። ሰላም አለይኩም።